ገጠር ሄደች። የአደይ አባት አደይን ለመዳር ገጠር ሸንቁጤን ሊድራት አስቦ፣ ቤዛ እንዲሁም ፍቅር ተባብረው ከቤት አባረሯት። አደይ የመጨረሻ አማራጯ ገጠር መሄድ ስለነበረ ገጠር ተሰናበተች፣ ወደ ገጠር ሄደች። አባቷ በጣም ሀብታምና እንዲሁም ፍርስስስስ አድርጎ የሚያኖር ሀብት ስላለው ለአቶ ሸንቁጤ ሊድባት ነው። በጣም ያሳዝናል። አይ ዲቭና ዲቭ፣ በስተመጨረሻ ባርኮቴ፣ በስተ መጨረሻ እንግዲህ እያለቀሱ በእንባ እያታጠቡ አደይን ሸኝተዋታል። ፍቅር ደስ ብሏታል። ምክንያቱም ፍቅር ከዛ ቤት መቼና እንዴት ማስወጣት እንዳለባት ለቀናት ለወረታት ስታስብበትና ስታቅድ ነበር አንዴ በበር አንዴ በሙቅ ውሃ ብዙ ነገር እያሰቃየቻት ነበር። ነገር ግን አሁን ቀኑ ደረሰና ተሳካላትና አባረረቻት። ቤዛ ቤዛ እንግዲህ ለድቅ እኔ እምልህ ዛሬ እኮ አደይና ባርኮቴ አንተና እኔ ላይ ተጫውተውብናል ብላ ነገረችው። ምንድን ማለት ነው? እምልህማ ማ ባርኮት እና አደይ አብረው አድረዋል ማለት። አው አብረው ነው ያደሩት እነ ኤላ ቤት አየህ፣ ብላ ስትነግረው እሳት ጎድሶ እሳት ለብሶ፣ እኔ እንደዚህ አልጠብቅሽም ነበር፣ ምን የተወራዳ ሴት ነሽ? ብሎ አደይ ላይ ጮሆባት። ምንድን ነው? አልገባኝም። አይ እንሱን ተይውማ። ከዛ እቺ ቤዛ ምንድን ነው ምንድን ነው ቤዛ? ምን ነግረሹ ነው እንደዚህ የሚለው ድል እረ፣ እባክሽ ስራሽ እንዳይታወቅብሽ። አልገባኝም ስለምን ስራ ነው የምታወሪው እ ስራሽማ ዛሬ ከባርኮቴ ጋር አሸሸ ገዳሜ እያልሽ አድረሻላ። የት ኤላ ጋር። አንቺ አቷሽ አቷሽ ብላ ስትላት፣ ከዛ ፍቅር፣ በቃ ከዚህ ከቤት መሰናበት አለብሽ፣ ይሄው ፌስታልሽን ይዤልሽ መጥቻለሁ አለች። ከዛ ምን እየተካሄደ ነው? እየተካሄደማ ያለው እናቴ ከዚህ በኋላ እዚህ ቤት እንድትሰሪ አልፈልግም ብላለች። ስለዚህ ሌላ ሰራተኛ እቀጥራለሁ ብላ አበሰረቻቸው ለዲብ ና ለሊዲያ። ምን? አዎ፣ ኧረ ተው፣ እንደ አደይ አይነት ሰራተኛ እኮ አናገኝም። አይ እንግዲህ አንዴ ተወስኗል። ከዛ አደይ ታሳፍራለህ። ምን ብለው እንደነገሩ አላቅምድፍ። ነገር ግን እኔ

እና በጣም ማፈሪያ ናችሁ ብላ አዴዬ በመከፋት በአዞምባ ትታቸው ሄደች። አዴዬ አስፋልት ለአስፋልት ኮረኮንጅ ለኮረኮንጅ እየሄደች እንግዲህ፣ ወይ ፈጣሪ፣ ቆይ የሰው ቤት በቃ ይህ ነው ማለት ነው መጨረሻው። አጀማመሩ ቆንጆ ነበር፣ አጨራረሱ ግን በጣም ይደብራል እያለች ብቻዋን ሄደች። አይ የአዴ ነገር ያሳስባል። ናኦል ናኦሌ ወደ ውጭ ሀገር ለመሄድ ለእህቶቹ እያበሰራቸው ነበረ፣ ለሊሊና ለአዴ። ምን አዎ፣ እኔ በቃ ፍቅረኛ የነበረች አንድ እናቴን አጥቻለሁ፣ ፍቅረኛ ይንም አጣሁ። ስለዚህ እዚህ የምኖርለትም ሆነ የምሰራለት ቤተሰብ የለኝም፣ በቃ መሄድ አለብኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደ ቀጠለ ይገኛል። ቪዲዮዬን እስከ መጨረሻ አይታችሁ ሀሳብና አስተያየታችሁን ኮሜንት ላይ ጻፍ ጻፍ አድርጉልኝ። የእውነት አደይ ገጠር ሂዳ ሸንቁጤን ማግባት አለባት ትላላችሁ? ወይስ ደግሞ አይ ከዲቭ ጋር ታርቀው ከዲቭ እንዲመልሳት ትፈልጋላችሁ? እስኪ ኮሜንት ላይ ጉብ ጉብ አድርጓል። ብቻ ግን አደይ እንግዲህ ወደ ክፍለ ሀገር ለመሄድ ወስናለች። በቃኝ፣ የሰው ሀገር በቃኝ ብላ ብላለች። እውነት ለመናገር በጣም አደይ እጅግ ጠንካራና አስተዋይ ልጅ ነበረች። ነገር ግን እንደፈለገችው እና እንዳሰበችው እየሆነላት አይደለም። ህይወት ምን ብቻ ግን ያሳዝናል። እና ኦሌ በቃ፣ እና ገንዘብ አለ። አዎ ለእናንተም እሰጣችኋለሁ። እናንተስ ምን መስራት ፈለጋችሁ? አይ እኛ እንኳ መስራት የፈለግነው የሆነች ሽሮ ቤት ናት። ምን አዎ፣ እና ገንዘብ እሰጣችኋለሁ። እንዴ ደግሞ ገንዘብ ከየት አምጥታችሁ ማለት ብቻ ግን የሴቶቹን፣ እንዴት ነው? አዎ ምን ችግር አለው? ተው ና፣ እሱ ነገር ላንተ አይጠቅምህም። ማለት አልገባኝም። ው ያ ገንዘብ የሰው ገንዘብ ነው፣ የሰው ደም፣ የሰው ላብ ነው። እና ላንተ ራሱ መጥቶ አይጠቅምህም። እኛም ደግሞ አንፈልግም። እንደገና ከሀ ከዜሮ አንድ ብለህ ጀምርና ሰርተህ ተለውጠህ ከፈለክም አገርህ ላይ ካልፈለክም ወደ ውጭ ሀገር መሄድ ትችላለህ ምን አዎ እኔ እኮ ይህንን በነገራችን ላይ ከእናንተ እና እማማክረው ስለሌለኝ ያው ለእናንተ ላማክር ነበር አይ እንግዲህስ የእኛ ምክር ይሄ ነው ብለው ምክራቸውን አዘነቡለት ከዛ ኤላ መጣ በጣም ደነገጠ አንተ ደግሞ ምን ትሰራለህ እንዴ ቆይ ምን ችግር አለው ኧረ ተው ብትለው እንኳ ልል አንቺ ዝም በይልኝ ብሎ በጣም ተቆጣ አዴይ የምታደርገው ቁጡ ስጠፋት፣ አይ እኔም ብሎ እኮ ነው የመጣው። አሁን ውጣልኝ ከቤቴ ብሎ አያስወጣው። ከዛ አዴይና ኤላ አዴይና ናኦል እየሄዱ ቆይ ግን ይሄ እኔ እኮ ኤላ ኤላ ስትል ማን ምን እንደሆነ መጥቼ ማየት ነበር። ግን በጣም አደገኛ ነው አላት። አደገኛ እኮ አይደለም፣ ምክንያቱም እንደሱ አይነት አፍቃሪ አይገኝም ማለት ነው። እስኪ አስበው ስንት አመት ሙሉ ተለያይተው ነገር ግን በድንገት እንኳ ሲያገኛት በፍቅር ነው የተቀበላት። ይሄን ያህል አው እና ተው እሱ በጣም ጥሩ ነው። እኔ ራሱ ሲከፋኝ ሳጣም ሳገኝም ከነሱ ቤት ነው የምመጣው። እና ጥሩ ልጅ ነው፣ አንተም ስታውቀው ትወደዋለህ አለችው። ከዛ ናኦል አይ አንቺ አንቺ እኮ በቃ ሁሉንም ሰው ዝም ብለሽ ስለምትወጂ ነው እንጂ ተይደ ጥሩ ልጅ አይደለም። ኧረ ጥሩ ልጅ ነው እየተባባሉ ኪንጓየው ይሄ ልጅ ተመልከት፣ እጇን ትከሻዋ ላይ አድርጎ ምን እንደሚያደርግ። ዳይመን በቃን፣ አረ ተረጋጋ። እስኪ ተመልከት እንደምትስቅለት እያለ በቅናት አበዴ ይሄ ልጅማ በእጄ ስበብ ነው የሚሆነው። በቃ አንዴ ባርኮቴትን፣ አንዴ ሊፍስ፣ አሁን ደግሞ ይሄ ይለጠፋት እንዴ? ተረጋጋ። አይውል ምርጫዋ እኮ ከሆንክ እሷ ራሱ ትመርጠህ ነበር፣ ነገር ግን አይደለህም እንጂ አረባከፍ ለምንድና ያላ አይደለሁት እስኪ ይግባህ እስኪ ተረጋጋ እረ ያንተስ ደግሞ ከፋ አለው ከዛ ከተነጣጠሉ በኋላ እኔ እምልሽ አደይ እሺ ምንድን ነው ቆይ አንቺ ግን ለምንድን ነው ከዚህ ከማን ጋር ከና ኦልጋና ምን ችግር አለው አይ እሱ እያስቸገረሽ ነው እረ አይደለም እና ለምንድን ነው እጅሽን እቅፍ ያደረገሽ ክንዱ ላይ ያደረገው ምን ችግር አለው አንቺ ግን ለእኔ እንደዚያ አድርገሽልኝ አታውቂም፣ ኧረ ጭራሽም ስቀሽልኝ አታውቂም ብሎ ሲላት ውልክ፣ በጣም ልዩነት አለ ማለት እጇን ንቅ አደረጋት። አንተ ፍቅርን የምትፈልገው በጉልበት ነው፣ ሌሎቹ ደግሞ ፍቅርን በፍቅር እንጂ በግዴታ እንዳልሆነ በደንብ የሚረዱ ልጆች ናቸው። እና አየህ ልዩነታቸውን። ስለዚህ ውልክ፣ እኔ ከማንም ጋር እሺ እምቢ የምል ተራ ሴት አይደለሁም እኔ ሰርቼ በላቤ ጥሬ ግሬ የምበላ ሴት ነኝ እንጂ ልቀቅኝ ብላ እጁም ምንጭቅ አርጋ ሄደች። አዴይ የእውነት አዴ ዛሬ ደግ አርገዋለች። የቱንም ያህል ኪንጎ ቢያፈቅራትም እንኳ በዚህ ልክ አዴይን ከማንጋ ሆነች ለምን እንድትሆነች እያለ የእውነት መከራከርና አስራስረ በቅናት ግብን ማለት ተገቢ አይደለም ባይ ነኝ እኔ መቼም ማለት ነው ከዛ ኤው ተው ብዬ ነበረ አለው። እሺ ይሁን ለማንኛውም ግን ይሄ ልጅ ምንም ደስ አላለኝም። ቤት ስገባ ወይ ቤዛ ቤዛ በልቧ፣ እስኪ ሶስተኛ ወገን ያስፈልጋል። ስለዚህ እዚህ ቤት ያሉትን በሙሉ ደካማ ጎናቸውን ማጥናት አለብኝ ብላ ደካማ ጎናቸውን እያጠናች ነበር። ከዛም በኋላ እንግዲህ የዲቭ ደካማ ጎን አደይ መሆኗን ስታውቅ ዲቪዳ ዛሬ ማታኮ ትናንት ማታኮ ባርኮትና አደይ አንድ ቤት ነው ያደሩት ብላ ስትለው፣ እሱም በጣም ተናደደ። ከዛ ሊዲያ እኔም ምልክ፣ ቆይ ግን ለምንድ ነው ወንድሜ እሷኮ ተራ ሰራተኛ ነች፣ ለምንድነው ነው ይች ልጅ በፍቅሯ አንድ ዝክንፍ ያልከው አለችው። አንቺ ለአንቺ ተራርቶን ትችላለይ፣ ለእኔ ግን ልቤን ያሸነፈችው በፍቅር የወደኩላት ሴት እሷ ነች። ተይም በቃ ተይኝ አላት። ቆይ ግን እማዬና አባዬ ቢሰሙ አልገባኝም። አይውልሽ እናትና አባቴ ሲመጡ እንሄዳለን እሺ። ያኔስ? አዎ አደይንም እጃ ትሄዳለሁ ነገር ግን ልትረጀኝ ይገባል። ማለት አደይ እኔን እንድታፈቅር ማድረግ አለብሽ ምብሎ ሲላት፣ አረ በፍጹም ሌላ ነገር ጠይቀኝ፣ ሌላ ሴት አጣብሰሃለሁ። በፍጹም ግን ይችን ከዚሽ ጋር አልስማማም። ለምንድን ምን አርገሻለይ? የግል ጠባ አላቸው። እንዴ አይ በፍጹም ነገር ግን እኔ ሰራተኛ እንድታገባ አልፈልግም። አይ አንቺ፣ ሁሉም እኮ ሰው ነው። ግን መቼ ይሆን ይሄን የሚገባሽ? በቃ አንቺ ከመዝፈንና ከመጨፈር ውጭ ሌላ ምንም ነገር አታውቂም አይደል? ብሎ ተናደደባት። በቃ ተወኝ፣ እኔ ዙሮ ለእናቴ እናገርብሃለሁ ስትለው አይ ትሰሚኛለሽ። እሺ ብላትም ጣንጃደይ፣ ለማንም ምንም አትናገሪም፣ ለማየም ብትሆን ማንም ካልተነገረ ሰራተኛ መሆኗን በፍጹም አታውቅም ብሎ ቢዝትባትም ቤዛ ግን ለኳሰችው ነገር ከዛ አደይም የማይሆን ነገር ተነጋገራት አደይም በቃኝ ከዚህ ከቤት ሰልችቶኛል እረ ዛሬማ ፍቅርን ራሱ ውነት ጠፈጠፈቻት ትሰሚኛለሽ ይሄው ወጣሁልሽ ቤቱ ሁሉ ይስፋሽ አንቺ ግን በጣም ባለጌና ወራዳ ሴት ነሽ እስኪ ሁሉንም ነገር ተውኩልሽ ብላ ረግጣት ሄደች ቤዛና ፍቅር አሁን ላይ አይጥና ድመት ሆናለች ቤዛ በቀጣይ ና ኦል እንግዲህ ስቃዩን ነው የሚያበላት። ምክንያቱም ተንከባከቢያት ብሎ ቢልካት ጭራሽ አባረረቻት። ያሳዝናል። ውደ ቻናል የቤተሰቦች የዛሬዋ አደይ ድራማ ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ ላይክ ሽራ አይረ